ኢንዲኬተሮች ነው ያየነው ውጤት ይህም በየዘርፉ የያዝናቸው ስራዎች በጥሩ ሁኔታ እየተፈጸሙ መሆናቸውን የሚያመላክት ነው የሚሆነው። ሶ ከመስኖ ዘርፍ ጋር ተያይዞ ያሉ ስራዎችን ለማየት መስኖ ፕሮጀክቶች ከዚህ በፊት እንደሚታወቀው ብዙ ጊዜ የመዘግየት ሁኔታ የነበረባቸው በጣም ብዙ ኮምፕላይን የሚሰማቸው የነበሩ የፕሮጀክት አፈጻጽማቸው በጣም ዝቅተኛ የሆኑ የበጀት አጠቃቀማቸው ከፍተኛ ግን ውጤትና የማይጨርስ የማያልቁ ፕሮጀክቶችን መኖራቸው ይታወቃል። አሁን በዘንድሮው በያዝነው አካሄድ ኦልሞስት ሁሉም ፕሮጀክቶች ማለት ይቻላል በተያዘላቸው እቅድ የሚሄዱ የሴኩሪቲ ችግር ከሌለባቸው በተለያየ ምክንያት ሶሻል ኬዝ ካላጋጠማቸው በስተቀር ሁሉም ፕሮጀክቶች በተያዘላቸው እቅድና ከተያያዘላቸው ከተያዘላቸው እቅድ በላይም እየተፈጸሙ ያሉ መሆናቸውንም በግምገማው ማየት ተችለዋል። ለምሳሌ ዘንድሮ እንጨርሳለን ያልናቸው ፕሮጀክቶች አጠናቀን ጎዴን አስመርቀናል በቀጣይ ወልመል በሚቀጥለው ወር የምናስመርቀው ይሆናል ሌሎችም በዚህ አመት ይጠናቀቃሉ ያልናቸው ከሰም ፕሮጀክቶችም ለማጠናቀቅ እየተሯራጥን ያለነው ያቀድናቸው ስራዎች በእቅዳቸው የሄዱ መሆናቸውና ከዚህ በላይ ከሰራን ደግሞ እንዲያም ካቀድነው በላይ ብዙ ነገር መፈጸም እንደምንችል ያየንበት የግምገማ ሁኔታ ነው ያለው። በቀጣይ መሻሻል ያለባቸው አጠቃላይ እየመጡ ያሉ ለውጦችን ከዚህ በላይ ከሰራንም ከዚህ በላይ ኮሚትመንት ካለንም ብዙ ነገር በተሻለ መልኩ መሰራት እንደሚችሉ በተለይ ደግሞ ፕሮጀክቶች በሚሰሩባቸው አካባቢዎች ማህበረሰባችን የፕሮጀክቶቹ ባለቤት ሆኖ ፕሮጀክቶቹ እንዳይጎዱ እንዳይደናቀፉ ማድረግ እንዳለበትም ዛሬ ያየንበት ሁኔታ ነው ያለው። እንደሚታወቀው የፌዴራል ፕሮጀክቶች በተለይ ደግሞ ለክልሉ ማህበረሰቡ የሚሰሩ ፕሮጀክቶች ሲሆኑ ለማህበረሰቡ ተብለው የሚገነቡ እንደኛ አይነት የመስኖ ፕሮጀክቶች ሲሆኑ ባለቤት መሆን ያለበት ማህበረሰቡና ክልሉ ነው። ሲያልቅም ተጠቃሚ ማህበረሰቡ ነው። የሚሰራው ለማህበረሰቡ ብቻ ነው። ሶ ከዚህ ጋር ተያይዞ ሶሻል ኢሺዎች የሚፈጠሩ ከሆነ የሴኪሪቲ ችግር የሚያጋጥማቸው ከሆነ ካሳ እየተባለ የሚደናቀፉ ከሆነ ፕሮጀክቶቹ በተለያየ ምክንያት እየቆሙ እየዘገዩ ማህበረሰቡም ወደ ተጨማሪ ኮምፕሌን የሚወስዱ ስለሆነ እዚህ አካባቢ ያሉ ክፍተቶች ክልሎች እና ማህበረሰባችን በደንብ አንደርስታንድ አድርጎ ገብተዋቸው መፍትሄ ማፈላለግ እንዳለባቸውም በክፍተት ዛሬ የታየና አቅጣጫ የተቀመጠበት ጉዳይ ነው ማለት ነው።